የቅዳሜ መስቀል አጥር ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በክንፍ ከፍ ብሎ የጋረዳቸው በመካከላቸው የቆመ እርሱ መስቀል ዛሬ ያማረ ነው። መስቀል ቅጠሎችን አወጣ። በመስቀሉ ከሙሽራው ጎን ደምና ውሃውን አመነጨ። እርሱ የተቀጠቀጠ ሸንበቆን አይሰብርም፣ የነደደ እሳትን ማጠፋም ለሚያምኑበት ድል የሚያደርጉ ፍትህ እስከሚወጣ ድረስ በመስቀሉ ድል የሚያደርግ የሚሰማ የሚረዳ ነው። በመስቀል ኃይል ኢየሱስ ክርስቶስ ነፍሴንና ስጋዬን ጠብቀኝ፣ ለዘላለሙ አሜን። በብርሃን ብርሃንን በጽድቅ ፊትን እናይዘንድ የእስራኤል ቅዱስ የሆን ከአምላኬ ሆይ ለስምህ በማመስገ በማመሰግንበትና በምዘምርበት ጊዜ አንደ ቤቴን ደስ ይለዋል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ልዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም የእግዚአብሔር ቃል ንጹሕ ነው፣ በመስቀሉም ድህነትን አደረገ። የእግዚአብሔር ቃል የጋለ ነው፣ የታሰሩትንም ይፈታ ነው። የእግዚአብሔር ቃል በውሃዎች ላይ ነው። የምስጋና አምላክ አንጎደጎደ። ይህን ከዚህ ወደዚያ የመለሰው እርሱ ነው። ውሃውን ወይን አደረገው። የእግዚአብሔር ቃል ባህር ነው፣ የሲኦልን ደጆች አፈረሰ። የእግዚአብሔር ቃል በታላቅ ምስጋና ገነትን ከፈተ። የእግዚአብሔር ቃል እውነት ነው፣ ሕይወታችንም ቤዛችንም ነው። በእግዚአብሔር ቃል ሰማያት ጸኑ። በእኔ ላይም እንዲያበራ ቃልህን አሰማኝ አቤቱ፣ መስቀልንም አሳየኝ እኔን ባርያህን ለዘላለሙ። በአብስ ማሩያ በወልድስ ምናቴር በመንፈስ ቅዱስስም አብያቴር ብዬ ከአሕዛብ በላይ ወደ ሆነው ልዑል ነፍሴንና ሥጋዬን አማጽናለሁ። በአንደበቱ የሚመሰገን በትጉሃን የሚቀደስ እርሱ ሳህሉና ምረቱ በእኛ ላይ ለዘላለሙ ይሁን፣ አሜን። በአብ በወልድ በመንፈስ ቅዱስም አልፋ ወኦ እርሱ መድረሻና መነሻ የሌለው ቀዳማዊ ዳህራዊ ነው። በጥበቡ ታላቅ፣ በሥራው ኃያል፣ በምክሩ ጥበበኛ ነው። በሁሉም የሚኖር የሚመሰገን ነው። አቤቱ ለዘላለሙ ከኔ ጋራ ኑርታው። አቤቱ ልመናዬ ወደ አንተ ትቅረብ። አቤቱ በእጸ መስቀል ጠብቀኝ፣ በመስቀል ኃይል እርዳኝ፣ በስሞችም እርዳኝ። ተኔም ተማጽኛለሁ፣ ሳዶር አላዶር ዳና ታዴራ ሮዳስ። ያን ጊዜ በዕለተ አር በጮህ ጊዜ ዓለም ተነዋወጠ፣ የምዕራብ መጋረጃም ተቀደደ። እንደዚሁም በመስቀል ኃይል የኃጢአቴን መጽሐፍ ቅደድልኝ። አሚን በአብ በወልድ በመንፈስ ቅዱስ ስም። ቤት እንደ ድሃ በድሃ ቤት አደረ። የእኛን ስጋ ለብሶ ተሰቀለ፣ ታመመ፣ ሞተ፣ ከሙታን ተለይቶ ተነሳ፣ ወደ ሰማይ አረገ። ዳግመኛም በምስጋና ይመጣል፣ ሕያዋንና ሙታንን ይገዛል እስከ ዘላለሙ ድረስ። ክብር ምስጋና ይሁንና ይቅርታውና ምሕረቱ ከእኛ ጋራ ለዘላለሙ ይሁን አሜን። መስቀል ለቤተ ክርስቲያን አጥርና ግንብ ነው። መስቀል በጠላት ውስጥ አጥር ነው። መስቀል ለምዕመናን አጥር ነው። መስቀል በሚጠራጠሩ ሰዎች ፊት የማያስጠጋ አጥር ነው። መስቀል በትሑታን ፊት አጥር ነው። መስቀል ቡያን የማያስጠጋ አጥር ነው። መስቀል ለነዳያን አጥር ነው። መስቀል ለሃይማኖት አጥርና ቅጥር ነው። ለሚያምኑበት ሁሉ አጥር ነው። አልፋ ወኦ ለዘላለምም ድረስ ያለና የነበረ ነው። የእግዚአብሔርም ቃል ወልድ ነው። በዮርዳኖስ የተጠመቀ በእንጨት መስቀል ላይ የተሰቀለ የእግዚአብሔር ቃል ወልድ ይህ ነው። በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማይ ያረገ ዳግመኛ በምስጋና በጌትነት የሚመጣ ያዋንንና ሙታንን የሚገዛ የእግዚአብሔር አቃላዊ ቃል ይህ ነው። ለእርሱ ክብርና ምስጋና ይግባው። ይቅርታውና ምረቱ ለዘላለሙ በእኛ ላይ ይሁን አሜን። በዚህና በሚመጣው ዓለም እንድት እንድትምረኝ ለምናለው ማጽናለው በመስቀልህ አጥር ጠብቀኝ በድህነት ቀንም ከክፉ ጋርደኝ ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ምሕረትህና ቸርነትህ አቤቱ በእኛ ላይ ይሁን የፊትህ ብርሃንም የማያምኑ መለካውያን እነርሱ በዚህ ዓለምም ሆነ በሚመጣው ዓለም የተወገዙ ናቸው። እኛ ግን በአባቶቻችን በሐዋርያት እምነት አምነን እናምናለን ንእድ ክብርት በምትሆን በአንዲት ቤተ ክርስቲያን በአንዲት ጥምቀት በሚመጣው ዓለም የሙታንን ትንሣኤ ተስፋ እናደርጋለን። እግዚአብሔር ቸርነቱ ምረቱ በእኛና ሃይማኖታቸው በቀና ከክርስቲያኖች ላይ ከዛሬ ጀምሮ ለዘላለሙ ድረስ አሜን። ኃጢአት ሳይኖርበት ተሰቀለ። ታመመ፣ ሕማም ሳይኖርበት ጎኑን ተወጋ። ባሕርየ መለኮቱ ግን አልታመመም። እንደ በደለኛ በሁለት ወንበዴዎች መካከል ተሰቀለ። ራሱንም በዘንግ መቱት። የክብር ጌታን የምህረት አምላክን ጎኑን በጦር ወጉት። ንኡዳን ክቡራን እጆቹን በመስቀል ላይ ዘረጋ። በመስቀል ችንካሮችም ተመታ። እኛን ከኃጢአት ነፃ ያወጣን ዘንድ ዛሬ በመስቀል ተመሰገነ። ዓለምም ተጠራ፣ እግዚአብሔር ተመሰገነ፣ ሰው ነፃ ወጣ። ሰይጣንም በኢየሱስ ክርስቶስ የመስቀሉ ኃይል ታሰረ። የምንናገረው የክርስቶስንና የሰው ፍቅር ምን ይደንቅ! ከአቅም በላይ የሆነ ትህትና፣ መለኪያ የሌለው ፍቅር ምን ይረቅ ምን ይጠልቅ! ለዚህ አንክሮ ይገባል። የክርስቶስንና የሰውን ፍቅር እንናገራለን። ይህን ያህል ሸክላ በሰሪው ላይ ይታበያልን? ፈጣሪ ሆኖ ሳለ የአይሁድን ስድብ ታገሰ። የምንናገረው የክርስቶስ ፍቅር ምን ይረቅ ምን ይደንቅ! ሲሰድቡት አልተሳደበም፣ መከራ ሲያጸኑበት አልተቀየመም ለምንናገረው የክርስቶስ ፍቅር አንክሮ ይገባል መስቀል ተመሰገነ ዓለምም ተጠራ ዛሬ መስቀል ለወንድሞች አበራ እግዚአብሔርም የተመሰገነ ነው ሰውን በትንሣኤው ነፃ ወጣ የአምላካችን ቸርነትና ትህትና የዋሃነት ሰውን በመውደድ የተቀበለውን እንናገራለን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 ያው እርሱ ከሙታን ተለይቶ ተነሳ። ከጥንት ጀምሮ እናውቃለን፣ እርሱም ባህሬውን ያውቃል። በአካለ ስጋ ወደ ሲኦል ወርዶ አይቶ ሳተው ቁራኝነትን ያስለመደ ሩቅ በብእሲንም አስመሰለው። ባህሬ የመለኮቱን አይቶ አሰምቶ ተናገረ። ስጋን ተዋሕዶን ይህን ከሹመቴ የሻረኝ ማን ነው? እሱ ሰማያዊ ነው። ከአባቱ ጋር ሰማያትን የፈጠረ ነው። የኢየሱስ ክርስቶስ ነፍስ ከስጋ በምትለይበት ጊዜ ምድር ተነዋወጠች፣ ሰማይም ታወከች። በርቶሎሜዎስ አይቶ እንዲህ አለ፣ ከመስቀል ወዴት ሄድ? ከመስቀል በወረድኩ ጊዜ የቀደሙ አባቶችን አድናቸው ዘንድ ወደ ሲኦል ወረድኩ። ፈያታዊ ዘየማንንም በጌትነት አስበኝ አለው። ከጌታ ጋር ሁለት ወንበዴዎችን ሰቀሉ፣ አንዱን በቀኝ ሌላውንም በግራ፣ በመካከላቸው ኢየሱስ ክርስቶስ ነበረ። ጲላጦስም ኢየሱስ የአይሁድ ንጉሥ ነው የሚል መጽሐፍ ጻፈ። በክቡር ክርስቶስ ከሙታን ተለይቶ ተነሳ። ኃጢአትም አልሰራም፣ ሐሰትም በአንደበቱ አልተገኘበትም። ለእውነትና ለበጎ ነገር ለሚገዛ መከራን ከእርሱ ያርቅ ዘንድ ብርሃንን ያሳየዋል ያጸድቀዋልም። የብዙዎችን ኃጢአትንም የሚደመስስ እርሱ ነው ጌታዬ ኢየሱስ ክርስቶስ። እንደዚህም የእኛን የንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበርተኞችን ከደዌና ከአጢአት ከነፍስና ከስጋ ከበደልን አጥፋልን አሜን ለዘላለሙ አቤቱ አምላካችን ወይ ጸሎታችንና ልመናችንን ተቀበልልን ወደ አንተ የምናቀርበውን ጸሎት ስማን የቅዱሳንን ጸሎት የተቀበልክ አምላካችን ጸሎታችን ተቀበለን አምላካችን እግዚአብሔር ሆይ የተበተኑትን ሁሉ ሰብስብልን፣ የራቁትን አቅርብልን፣ የተሰደዱትን መልስልን፣ የተራቡትን አጽግብልን፣ የተጠሙትን አርካልን፣ ሰላም ላጡት ሰላም፣ በረከት ላጡት በረከት ስጥልን፣ ሕሙማንን ፈውስልን፣ ሙታንን ማርልን። በአንተ ቸርነት፣ በመላይክ ተጠበቃ፣ በቅዱሳን ጸሎት በረከት ሀገራችንን ከክፉ ሁሉ ሰውርልን፣ ሕዝቦቿን በፍቅር በአንድነት አስማምተሃ ኑርልን። ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን። ባህጹረ መስቀልህ ጠብቀን፣ በሕገ ወንጌል ኃጥና አጽናን፣ ፍሬሃ መለኮትን ተዘክሮ ሞትን በልቡናችን አጽናልን። ያንተን ቸርነት እያሰብን እንዲህ እያል እናመሰግናሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለትንጀራችንን ስጠን ዛሬ። በደላችንንም ሁሉ በለን እኛም የበደሉንን ይቅር እንደምንል አድርገን። አቤት ወደ ፈተና ታግባን አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ቺ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስ ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ ልውል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽ ፍሬም ቡሩክ ነው። ጸጋን የተመላሽ ድንግል ወይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ ቅድስ ድንግል ማርያም ብሎ ይቅር ይለን ዘንድ አስራ ሁለት ጊዜ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ

ወኃጢአተ ኩሉ ሕዝብ በማወቅ በድፍረት ባለማወቅ በስህተት ከልጅነት እስከ እውቀት በማዓልትና በሌሊት የሠራ ነውን የኀጢአት ማሰሪያ ሁሉ እግዚአብሔር ይፍታ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሃ መርከብ ማኅበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሠረተ ጊዜ ጀምሮ አስተዋሻጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመስራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ሆኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን